ጤና ስትልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራቸው ይንቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከማስደምጣቸው መረጃዎች መካከል ቀዳም የሚሆነው ዓለም አቀፉ መገናኛ ብዙኃን ትኩረታቸውን በኢትዮጵያና ኤርትራ ላይ አድርገዋል። በኢትዮጵያና ኤርትራ ላይ ግጭት ይከሰታል የሚል ከፍተኛ ግምት እንዳለ ከወዲሁ በከፍተኛ ሁኔታ እየዘገቡ ይገኛሉ። ዓለም አቀፉ መገናኛ ብዙኃን ስለዚሁ ጉዳይ ያወጡትን ሰፊ ዘገባና እንዲሁም አቶ ጌታቸው ረዳም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዲስ አበባ ስብሰባ ካደረጉ በኋላ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድንም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስብሰባ ማድረጉም ተገልጿል። ከዚህ ጋር በተገናኘ ምሽቱን አቶ ጌታቸው ረዳ ከአንድ ሰዓት በላይ የወሰደ ቃለ ምልልስ ከርዕዮት ሚዲያ ጋር አድርገዋል። በዚህም አቶ ጌታቸው ረዳ ከስልጣን እንዳልወረዱ የተሰጠ አዲስ ሹመት እንደሌለም በማህበራዊ ትስስር ገጾች የሚናገረውም ስህተት እንደሆነ ገልጸዋል። ከዚህም ባሻገር ምክትላቸውን ታደሰ ወረደን በተ መለከተም አንድ ያጋለጡት መረጃ አለ። እንዲሁም ደግሞ አቶ ጌታቸው ረዳ በቀጣይ ከህወሀት እንደሚለቁና ከፖለቲካ ግን እንደማይርቁ ገልጸዋል። ጉዳዩን በተመለከተም በሰፊው የማስደምጣችሁ አቶ ጌታቸው ረዳ የተናገሩት ዝርዝር መረጃ አለ። በቅድሚያም የምዕራቡ ዓለም መገናኛ ብዙሀኖች አይናቸውን ኢትዮጵያና ኤርትራ ላይ ተክለዋል። ቀጠናው ላይ ከፍተኛ ጦርነት ሊቀሰቀስ ይችላል የሚሉ ዘገባዎችን ይዘው መውጣት ቀጥለዋል። የምስራቅ አፍሪካ ውጥረት እየበረታ ነው። ከኤርትራም ጋር ኢትዮጵያ ግጭት ውስጥ ሊያስገባት የሚችል ውጥረት ውስጥ ገብታለች የሚለው ፋይናንሻል ታይምስ የትግራይ ክልል ባለስልጣናትን ጠቅሶ እንደዘገበው ከሆነ በትግራይ ክልል ከሰሞኑ እየተካሄዱ ያሉ እንቅስቃሴዎች በኢትዮጵያና ኤርትራ ላይ ግዙፍ የጸጥታ ስጋት መደቀኑን ማንሳት በውኑ ያልጸናብ የሰላም ስምምነት በየትኛውም ቅጽበት ሊፈርስ እንደሚችል የአፍሪካ ቀንድ ኤክስፐርትና የለንደን የጥናትና ትንተና ተቋም ቻተም ሀውስ ባለሙያ አህመድ ሱሌማን መግለጻቸውን ጠቅሶ ፋይናንሻል ታይምስ እንዳስነበበው ሁኔታዎች በአፍሪካ ቀንድ አሳሳቢ መሆናቸውን ሲገልጽ በህወሀት በተፈጠረው ክፍፍል የዶክተር ደብረጽዮን ቡድን በጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ቡድን ላይ እየወሰደ ያለው ቢሮዎችን የመንጠቅ እርምጃ በ ፌዴራል መንግስቱና በትግራይ ክልል ጦርነት ሊያስከትል ይችላል የሚል ግምት እንዳላቸው ጠቅሰው የደብረ ጽዮን ቡድን ከዋነኛ ጠላቱ ኤርትራ ጋር የጠላቴ ጠላት ወዳጄ ነው በሚል መነሻ ሊጣመር እንደሚችል በመጠቆም ይህም በቀጠናው ኢትዮጵያን ኢትዮጵያንና ኤርትራን ሳይቀር ግጭት ውስጥ የሚከት ጉዳይ ሊሆን እንደሚችል ጠቅሶ በቀደመው የሁለት ዓመታት ደም አፋሳሽ ጦርነት በመቶ ሺዎች የሚቆጠሩ ሰዎች መሞታቸውን ጋዜጣው አስታውሷል። የአፍሪካ ቀንድ ተንታኙ አህመድ ሱሌማን በበኩላቸው በሁለቱም ወገን የሰራዊት ግንባታና እንቅስቃሴ መኖሩ እየተስተዋለ ነው፣ በተለይም በአፋር የኤርትራ ድንበር አካባቢ የሰራዊት እንቅስቃሴ በከፍተኛ ሁኔታ በመታየት ላይ መሆኑን የሚያሳዩ መረጃዎች መኖራቸውን የገለ ሲሆን ይህም ቀጠናዊ ጦርነት እንዳያስከትል ስጋት መኖሩን መግለጻቸውን ያነሳው ው የፋይናንሻል ታይምስ ዘገባ በዶክተር ደብረጽዮን የሚመራውና በክልሉ የጸጥታ ኃይል ይደገፋል የሚባለው ቡድን ቢሮዎችን በመንጠቅ እንዲሁም ድምፂ ወያኔ ሬዲዮን በመቆጣጠር እየወሰደ ያለው እርምጃ በኢትዮጵያም ሆነ በዓለም አቀፍ ደረጃ ትኩረት የሳበና ግጭትን ያስከትላል በሚል ስጋት የፈጠረ መሆኑን አስታውሶ በተለይም በትግራይ ክልል ስጋቱ ከፍተኛ ደረጃ ላይ በመድረስ አቅምና ጉልበት ያላቸው ከአውሮፕላን እስከ እግር ባሉ መጓጓዣዎች ትግራይን እየለቀቁ መሆናቸውን ሲገልጹ አቶ ጌታቸው ረዳም በአዲስ አበባ ሰጥተውት በነበረው መግለጫ ይህንን ማረጋገጣቸውን በማንሳት የደብረ ጽዮን ቡድን በጸጥታ ኃይሎች ተደግፎ የሚያደርገውን ቢሮ የመንጠቅ እርምጃ በተቃወሙ አባሎች ላይ በአዲጉዶም በተከፈተባቸው ተኩስ በትንሹ አንድ ሰው ሲገደል ሌሎች ደግሞ መቁሰላቸውን ከፍተኛ ጉዳትም የደረሰባቸውና ወደ ሕክምና ተቋም እንዳሉም ገልጸዋል። በዚህ ረገድ ዳኝ ዮሐንስ የተባለ የመቀሌ ከተማ ነዋሪ ወጣት ላይ የደረሰውን ድብደባ የሚያሳይ ምስል በስፋት የተሰራጨ ሲሆን የዩኒቨርሲቲ መምህራን ጭምር ተይዘው መታሰራቸውንና በነ ደብረጽዮን ገብረ ሚካኤል ቡድን እየተደበደቡ መሆናቸውን መገናኛ ብዙኃን ላይ ታይቷል። ዶክተር ደብረጽዮንና ቡድናቸው ወደ ስልጣን ዳግም ለመመለስ የሚንቀሳቀሱ ታጣቂዎች ረቡዕ ዕለት አዲጉዶም ላይ ከፈጸሙት ግድያ በተጨማሪ ቅዳሜ ምሽት ጀምሮ ደቡብ ትግራይ ላይ አንድ ሰው የገደሉ ሲሆን አንድ ሰው ማቁሰላቸውን የአካባቢው ሚሊሻዎችም በፈጸሙት ጥቃት የታጣቂው አዛዥ አጃቢ ሲገደል መሰለ ተስፋዬ የተባሉ ሚሊሻ ከተገደሉት ውስጥ እንደሚገኙበትና ሚሊሻዎቹም ቀደም ሲል የህወሀት ጦር ኃይሎች አባላት እንደነበሩ የጠቆሙት መረጃዎቹ የአቶ ጌታቸው ረዳ አስተዳደር መዋቅርም በማፈራረስ ከአዲግራት እስከ መቀሌ የተጓዘው የነ ዶክተር ደብረጽዮን የሚመራው ቡድን የመቀሌ ከንቲባ ጽህፈት ቤትን በሳምንቱ መጨረሻ ከተቆጣጠረ በኋላ ወደ አዲስ አበባ መጓዙንና እርምጃውም የህግ ማስከበር ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል ወደ አዲስ አበባ መጥተው ከፌዴራል መንግስቱ ባለስልጣናት ጋር መምከራቸውንና ስለ ውይይቱም በሁለቱንም ወገን በይፋ የተገለጸ ነገር ባይኖርም እነ ዶክተር ደብረጽዮን ገብረ ሚካኤል ቡድን ደጋፊ ሚዲያዎች ግን ሰጥተውት በነበረው ጥቆማ ውይይቱ ውጤታማና መግባባት የተሞላበት ነበር ሲሉ የትግራይ ክልል ጊዜ አስተዳደር አቶ ጌታቸው ረዳን በሌተናል ጄኔራል ታደሰ ወረደ እንዲታ የፌዴራል መንግስቱ መስማማቱን ሲጽፉ ቆይተው ነበር። አቶ ጌታቸው ረዳ ትናንትና አመሻሹን ሬዮት ሚዲያ ከተሰኘ የዩቲዩብ ገጽ ጋር ረዘም ያለ ቃለ ምልልስ ያደረጉ ሲሆን በቃለ ምልልሳቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ንግግር ማድረጋቸውን፣ ከዚያም ባሻገር በነ ደብረ ጽዮን ገብረ ሚካኤል የሚመራው ሌላኛው የህዋት አንጃ ደግሞ እንዲሁ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስብሰባ ማድረጉን ጠቅሰው እስካሁን በማህበራዊ ትስስር ገጽ እንደሚባለው የአመራር ለውጥ የለም። ማህተሙንም የያዝኩት እኔ ነኝ። የትግራይ ክልል ጊዜያዊ አስተዳደርም እኔ ነኝ። የተደረገ ለውጥ የለም። የተደረገ ለውጥ ካለ የሚታይ ስለሆነ እንዲህ የሚድበሰበስ አይደለም፣ በሚስጥርም የሚደረግ አይደለም። የጊዜ አስተዳደሩን ስልጣን ያዝኩት እኔ ነኝ። ስራውንም እቀጥላለሁ ሲሉ ተደምጠዋል። ከአንድ ሰዓት በላይ በወሰደው የምሽቱን ዘለግ ያለው የአቶ ጌታቸው ረዳ መግለጫ፣ ሌላኛው አቶ ጌታቸው ረዳ ይፋ ያደረጉት ነገር ከምክትላቸውም ጋር መስ መስማማት እንዳልቻሉና ከተገናኙ ረዥም ጊዜ እንዳለፋቸው መጠቆማቸው ነው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝደንት የሆኑት ሌተናል ጀነራል ታደሰ ወረደን በተመለከተ አቶ ጌታቸው ረዳ ምሽቱን እንደተናገሩት ጀነራል ታደሰ ወረደን ካገኘሁት ራሱ ቆይቷል። ይህንን በተመለከተ የምናገረው ነገር አንድ ነው፤ ችግሮች በተፈጠሩ ቁጥር ታደሰ ወረደን መሀል ቤት መሆን ይፈልጋል ሲል ተናግሯል። ችግሮች ሲፈጠሩ ውሳኔ ወስኖ አንድ ነገር እንደማድረግ ነገር ግን ስልክ አጥፍቶ መጥፋት አባዜ አለበት። ከእኔ ጋር ራሱ አሁን ከተገናኘን ረዥም ጊዜ ነው ሲሉ ከምክትላቸው ጋር በራሱ መግባባት እንዳልቻሉ አቶ ጌታቸው ረዳ ጠቅሰዋል። አቶ ጌታቸው ረዳ የፖለቲካ ወደፊታቸውን በተመለከተም በተናገሩት ንግግር ከህወሀት ቡድን ሊወጡ እንደሚችሉ ገልጸው ከህወሀት ወጥቼ በራሴ ፖለቲካን መቀጠል ነው የምፈልገው። ፖለቲካን አላቆምም። ነገር ግን ህዝባዊ ወያኔ ሀርነት ትግራይ ህወሀት ከሚባል ቡድን እወጣለሁ ብለዋል። አቶ ጌታቸው አልረዳም ናበት ምፈልገው ማለት ህወሀት የሚባል ድርጅት ነው፣ አባል ሆኜ የማውቀው ሲወጣም ህወሀት ሆኜ ወጣለሁ። ስለዚህ የሚል ነው። ከፖለቲካ ከህወሀት ከወጣ ከፖለቲካ መሰናበት ነው? ነው፣ ከፓርቲ ወጣለሁ ያልኩትን ነው የምነግርህ። ወጣለሁ፣ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ። አቶ ጌታቸው ረዳ በምሽቱ መግለጫቸው አክለውም በተለይም ደግሞ ህዝባዊ ወያኔ ሀርነት ትግራይ ህወሀት ከተከፈለውና በዶክተር ደብረ ጽዮን ገብረ ሚካኤል ከሚመራው አንጃ ጋር ያላቸውን ልዩነት በይፋ ሲናገሩ ተከታዩን ብለዋል። የህወሀት ጉባኤ ያደርገው ነው አረኩ የሚለው ህወሀት ጋር ያለን ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በትቤሌፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌዴራል መንግስት ጋር ተቀራርበር እንሰራለን በሚል ጀምሮ ግን ደግሞ ለእሱ እሱን የሚኮሰኮሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከ ማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለን ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሀት ችግሩ ጉባኤ ማድረግ ነው ያልማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው፣ መቶ ፐርሰንት የትግራይን ህዝብ እን ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ፣ ነበረኝ። አሁን በጣም ተጠናክሯል ያ አቋም። በአሁኑ ሰዓት በታተነው የህወሀት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይ ህዝብ ችግር አምሳ ፐርሰንት መፍታት አይችልም አሁን በደረሰበት ደረጃ